ሰላም ጤና ይስጥልን፣ የተከበራችሁን የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 25 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የጎጃም ቀጠና ብርቱ ተጋርሎ በድል ታጅቦ ቀጥሏል። የአካባቢው ነዋሪዎች ከሁለት ዓመት በኋላ የተመለከትነው ነው ታላቅ ድል ብለው የገለጹት የቋሪቱን ተጋድሎ ዝርዝር መረጃ በዜናችን አሰናድተነዋል። በቀዳሚነት የሚደመጠው የጎጃሙ ብርቱ ተጋድሎ ብልጽግናን ዋጋ ያስከፍለውን የውጊያ ውሎ በዝርዝር ታደምጡታላችሁ። የጎንደር ቀጠና የውጊያ ውሎ የፋኖን ብርቱ ክንድ ለብልጽግናው ያስመሰከሩ ሆነዋል። ፋኖ ውጊያ ከፍቶ የተሸነፈበት ግንባር የለም የሚለው ታዋቂው ፋኖ መሪ የብልጽግና ንቅድ ከማክሸፋችንም ባለፈ የወገንን ተስፋ ያለመለመ ድል ነው የተጎናጸፍነው ሲል ተናግረዋል። የማዕከላዊ ጎንደር ቀጠናን ብርቱ ተጋድሎ ከሁለቱም የፋኖ አደረጃጀቶች የደረሰንን መረጃ አጠናቅረን ይዘነዋል፣ እናስደምጣችኋለን። ሸዋ ላይ የፋኖ የድል ጉዞ ቀጥሏል። በየጊዜው በወታደራዊ ፖለቲካዊና አስተዳደራዊ የድል ጉዞዎቹ የሚታወቀው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ትናንትን በጣርማበርና በጉዶ በረት የተጎናጸፋቸው የኦፕሬሽን ተጋድሎዎች በሰዓቱ ዜናችን በዝርዝር ይደመጣሉ። ሰዓቱን ጠብቆ ዝርዝር ዘገባው ይቀርባል። የብልጽግናው ሊቀመንበር ጨምሮ አጠቃላይ የሥርዓቱ የስጋት ትንተና መረጃ ለጣና ቴሌቪዥን ደርሶታል። ብልጽግና የ2018 ዓ ምት ከባድ የሥጋት ምንጭ ይሆኑብኛል ብሎ ሦስት ጉዳዮችን በሥጋትነት ጠቅሶ አስቀምጧል። የብልጽግናው ሥርዓት ሦስቱ የሥጋት በሮች ምንድናቸው? በሰዓቱ የትንታኔ ዘገባ የተሰናዳበት ልዩ መረጃ ነው። ተሰሙታላችሁ? እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። በቅድሚያም በቋሪት የተፈጠረው ምንድን ነው? የአማራ ፋኖ በጎጃም በተከታታይ ብርቱ ውጊያ ካካሄደባቸው ግንባሮች አንዱ በሆነው ቋሪት አውራጃ በብልጽግናው ሰራዊት ላይ ከፍተኛ ድል መቀዳጀቱን አስታውቋል። የአካባቢው ነዋሪዎች ከሁለት ዓመት በኋላ ከፍተኛ ድል ሲመዘገብ የታዘብንበት ውጊያ ነው ብለው የገለጹት የቋሪቱ ተጋድሎ ሞት፣ ቆስለኛና ለፋኖ እጅ የሰጠውን ጨምሮ ከአምሳ በላይ የብልጽግና ሰራዊት ከጥቅም ውጪ መሆኑን ጨምረው ገልጸዋል። ፋኖ ትናንት ከፍተኛ ድል በተቀዳጀበት የቋሪቱ ተጋድሎ ከሁለት ዓመት በፊት በተመሳሳይ እዚሁ ቦታ ላይ እጅግ ከፍተኛ ቁጥር ያለው የብልጽግና ሰራዊት በቁስም በሰውም ኪሳራ ያስተናገደበት ነበር። በዚያን ወቅት የነበረውን የፋኖ ድል አድራጊነት በፍርድ ቤት ቀርበው የመሰከሩት የብልጽግና ኮሎኔል አይቸው ግለጠው እኔም በታምር ነው የተረፍኩት። ካስገባነው ሰራዊት ውስጥ አንድ ክፍለ ጦር የሚጠጋ ኃይላችን ተመቶብናል ማለታቸው ይታወሳል። ኮሎኔል አይቸው የዛሬ ሁለት ዓመት የነበረውን ክስተት ሲያስታውሱም ትናንት የተፈጠረ ያህል ነው የማስታውሰው ሲሉ የገለጹ ሲሆን 563 አባሎቻችን ሞት፣ ቁስለኛና እጁን የሰጠ ሆኖብናል። በቁሳዊ ኪሳራ በኩል ደግሞ 31 ብሬን፣ 22 ስናይፐር፣ 6 ድሽቃ፣ 550 ክላሽንኮቭ፣ አራት ራሽ ያሰራሽ ኦራል በፋኖጂ ሲገባብን፣ ሁለት ዙ 23 ደግሞ ተቃጥሎብናል በማለት ገልጸውታል። ትናንት በተካሄደው የቋሪ ቀጠና የተመዘገበው ወታደራዊ ድል በዝርዝር ባይደርሰንም የብልጽግና ሰራዊት ካምፑን ለፋኑ አስረክቦ ወደ ፍኖተ ሰላም ለመግባት በሌሊት መጓዙን የአካባቢው ነዋሪዎች ተናግረዋል። የዛሬ ሁለት ዓመት በዚህ ቀጠና ከፍተኛ ውጊያ ነበር። በወቅቱ የፋኑ ኃይል በቁጥርም በትጥቅም አነስተኛ ስለነበሩ በብልጽግና ሰራዊት ተበሉብን ብለን ስጋት ገብቶን የነበረ ቢሆንም በታሪክ ፊት ደምቆ የሚጻፉ ወታደራዊ ድል ተቀዳጅተው ወረዳውንም ነጻ አውጥተውት ቆይተው ነበር ሲሉ የአካባቢው ነዋሪ ለጣና ቴሌቪዥን ተናግረዋል። የትናንቱ ተጋድሎም ያንን ክስተት ያስታወሰን ሆኗል ሲሉ መረጃውን የሚሰጡት እኒው የአካባቢው ነዋሪ የብልጽግና ወታደር ተረጋግቶ በቆየባቸው ያለፉት ወራት የፈጸመብንን ግፍና ጭካኔ ያወራረደ ድል ነው ያስመዘገቡት በማለት የቋሪቱን ተጋድሎ ስፋት ገልጸውታል። በተጋድሎ የአማራ ክልል አድማ ብተና አዛዦችን ጨምሮ በርካታ የአድማ ብተና አባላትም እርምጃ እንደተወሰደባቸው ከአማራ ፋኖ በጎጃም የተጋድሎ የድል መዝገብ ላይ ሰፍረዋል። ይህ በእንዲህ እንዳለ የፋኖን ብርቱ ምት መቋቋም ያልቻለው የብልጽግናው ሰራዊት በዚሁ ጎጃም ቀጠና የሚገኝ የህዝብ ትምህርት ቤትን በድሮን ማውደሙን ፋኖ አስታውቋል። በደጋዳሞት አውራጃ አረፋ ደብተር አደነቄ የመጀመሪያ ደረጃ ትምህርት ቤትን የስርዓቱ አየር ኃይል እንዳወደመው ታውቋል። ወደ ተከታዩ መረጃችን አለፍን። በድል የታጀበው የጎንደሩ ትንቅንቅ ዝርዝር መረጃ። በማዕከላዊ ጎንደር ቀጠና ያለፉትን 15 ቀናት ያለ እረፍት እየተዋጉ ያሉት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዝና የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይዝ የፋኖ መዋቅሮች ከትናንት እስከ ዛሬ ባካሄዱት የተናጠልና የቅንጅት ተጋድሎ ታላቅ ድል መጎናጸፋቸውን አስታውቀዋል። በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት ዛጭዎቹ ጭና በጌምድር እና ሜጀር ጄኔራል ቫንታ ባተቶርዋሪ ክፍለ ጦሮች ባካሄዱት ተጋድሎ አንድ ሬጅመንት ሙሉ የብልጽግና ሰራዊት እርምጃ ሲወሰድበት፣ ከአንድ ብርጌድ በላይ የሚሆነው ደግሞ መበተኑ ታውቋል። በርካታ የነፍስ ወከፍ መሳሪያም ከነተተኳሹ ለፋኖ ገቢ መሆኑን የፋኖ መሪዎቹ ተናግረዋል። በዚሁ ማዕከላዊ ጎንደር ቀጠና ብርቱ ተጋድሎ እያካሄደ ያለው የአማራ ፋኖ ብሔራዊ ኃይል በላይ እዝ በበኩሉ ወሳኝ ከተማን ከመቆጣጠር ጀምሮ በርካታ ገዢ መሬቶችን ከብልጽግና ላይ መረከብ ችሏል። በአጠቃላይ ድሉ ከፍተኛ ትርጉም ያለው እንደነበር የጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየ ለጣና ቴሌቪዥን ገልጿል። አርበኛ ወርቁ ዘገየ አክሎም የአማራ ፋኖ የክረምቱ ወቅት በቀላሉ እንዲባክንበት አይፈልግም። በዚህ የተነሳ ማስቀደመን ባቀድነው መሰረት ውጊያዎቹን እያካሄድን ሲሆን ወደ ቀጠናችን የገባው የጠላት ኃይል እንዳይወጣ እያደረግነው ነው እንገኛለን ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝሜጀር ጀኔራል ዋንታ ባተ ተወርዋሪ ክፍለ ጦር ዋና አዛዥ አርበኛ ጌታ ሰው በሬ የትናንቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በሰጠው ማብራሪያ ያለፉት 15 ቀናት በመላው ጎንደር ጠቅላይ ግዛት ብርቱ ውጊያ የተካሄዱባቸው ቀናት ናቸው። በእነዚህ ቀናት የተገኙት ድሎች የጠላትን እቅድ ያከሸፉ ብቻ ሳይሆን የፋኖንም የመዋጋት አቅም በግልጽ ያስመሰከሩ ናቸው ብለዋል። አርበኛ ጌታ ሰው አክሎም የክረምት ወቅት መድረሱን ተከትሎ ጠላት ብርቱምት እንደሚጠብቀው በመረዳት በርካታ ኃይል አስገብቶ የእኛን ትግል ለማዳከም ቢሞክርም ሊሳካለት አልቻለም። ባለፉት ሁለት ሳምንታት ፋኖ ውጊያ ከፍቶ ድል ያልተጎናጸፈበት የተጋድሎ ሜዳ የለም ማለት ይቻላል ሲል የፋኖን አሁናዊ የተጋድሎ ውሎ ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖ የብልጽግናን ካምፕ ተቆጣጠረም። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከደብረ ብርሃን በቅርብ ርቀት የብልጽግናን ሰራዊት ካምፕ ተቆጣጥሮ ታላቅ ድል ተቀዳጅቷል። የሸዋ ጠቅላይ ግዛት እዝ የልዩ ኦፕሬሽን ቡድን ጣርማ በር ወረዳ ላይ ሰርጎ በመግባት በጣርማ በር ዋሻ መሽጎ የነበረውን የብልጽግናን ሰራዊት ምሽግ በማስለቀቅና ካምፑ ድረስ ተከታትሎ በመምታት ታላቅ ድል የተቀዳጀ ሲሆን የአማራን ህዝብ ለከፍተኛ እልቂት ይዳርጉልኛል ተብለው በልዩ ሥልጠናና ተልእኮ ወደ አማራ ምድር ከገቡት የሪፐብሊካን ጋርድ አባላት መካከል አምሳ የሚሆኑትን በፋኖ እርምጃ ተወስዶባቸው ሞትና ቆስለኛ ሆነዋል። የብልጽግና አገዛዝ ከፍተኛ ቁጥር ያለው ኃይል ወደ ሸዋ ቀጠና እያስገባ መሆኑንና ከገባው ኃይል መካከልም አብዛኛው ሪፐብሊካን ጋርድ፣ አየር ወለድና ኮማንዶ አባላት መሆናቸውን መዘገባችን ይታወሳል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ትናንት ፈጣን ኦፕሬሽን ከፍቶ ከፍተኛ ጉዳት ያደረሰውም በቅርቡ ወደ ቀጠናው ለልዩ ተልእኮ የተመለመሉ የሪፐብሊካን ጋርድና የኮማንዶ አባላትን ነው። የፋኖን ብርቱም ተከትሎ የብልጽግናው ሰራዊት የሞቱበትን አባላቱን ለመቅበርም ሆነ የቆሰሉትን ወደ ሕክምና ማዕከላት ለማድረስ በቂ ኃይል የሌለው በመሆኑ ተጨማሪ ኃይል ከደብረ ብርሃን እንዳስላከ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። ከጣር ማበር ውጊያ የተረፈውን ኃይሉንና የቆሰለ አባሉን አጅበው ወደ ደብረ ብርሃን በሚጓዙ የብልጽግናው ሰራዊት አባላት ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ተጨማሪ ውጊያ በመክፈት ተጨማሪ ጉዳት ማድረስ ችሏል። የመሐመድ ቢሆነ የኮራስት የጉማ ተራራ ክፍለ ጦር የብሩክ የደምስ የብርጌድ ፈጥኖ ሻለቃ በወሰደችው ፈጣን ምት የብልጽግናው ሰራዊት ጎዶ በረት ላይ ተጨማሪ ጉዳት አስተናግደዋል። የብልጽግናው ሰራዊት ለውጊያ ሽፋን ሲጠቀምበት የነበረውና የበርካታ ንጹሐንን መኖሪያ ቤት ያቃጠለበት ዙ 23 መሳሪያውም በፋኖ ድሽቃ ከጥቅም ውጭ ሆኖበታል። ዙ 23 መሳሪያውን ጨምሮ ሰራዊት የጫነበት ኦራል መኪናውም በተመሳሳይ በፋኖ ምት ከጥቅም ውጭ እንደሆነበት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ሚዲያ እና ኮሚኒኬሽን ክፍል አስታውቋል። በመጨረሻም ከበጀቱ ጋር የተገመገመው የስጋት ትንተና የብልጽግናው ፓርላማ ትናንት ባደረገው ስብሰባ የብልጽግናው ሊቀመንበር አዘጋጅተው በገንዘብ ሚኒስትሩ አህመድ ሺዴ በኩል በላኩት የ2018 በጀት ረቂቅ በጀት ላይ ውይይት አድርጓል። አቶ አህመድ ሺዴን በረቂቅ በጀቱ ላይ ማብራሪያ የሰጡ ሲሆን በዋናነት ከዚህ በኋላ መንግሥት ከግራ ኪሱ ወደ ቀኝ ኪሱ የሚያዘዋውረው የብድር ጥያቄ አይኖርም ብለዋል። የዓለም ባንክ በቅርቡ ባወጣው አንድ ሪፖርቱ ላይ ከፍተኛ ድህነት የተስፋፋባቸው ከሚገኙ ዘጠኝ ሀገራት ኢትዮጵያ አንዷ ናት ማለቱ ይታወሳል። ይህ ብልጽግናው ሊቀመንበር በበኩላቸው የኢትዮጵያ እድገት ሚራኪል ነው ሲሉ የተናገሩትም አይዘነጋም። በትናንቱ የፓርላማ ውሎ በነበረው ውይይት አቶ አህመድ ሽዴ ለአዳዲስ ፕሮጀክቶች ማስፈጸሚያ እየተባለ ከብሔራዊ ባንክ መበደራችንን እናቆማለን ሲሉ ተናግረዋል። ከመንግስት ባንክ ራሱ መንግስት ተበድሮ የተበደረውንም ባለመመለስና ገንዘቡንም ለሰንቀፈጅ ፕሮጀክቶች ማስፈጸሚያ በመዋል የኢትዮጵያን ኢኮኖሚ ለከፍተኛ ውድቀት እንደዳረገው ባለሙያዎች ተናግረዋል። የብሔራዊ ባንክ ገዥው አቶ ማሞ ምረቱ በቅርቡ በብልጽግናው ፓርላማ ቀርበው የዋጋ ግሽበቱ ቀንሷል፣ የኑሮ ውድነትን በሚያባብሱ የባንክ አሰራሮች ላይ እርምጃ እንወስዳለን ብለዋል። የብልጽግናው ስርዓት ከቅርብ ጊዜያት ወዲህ እግር ከወርች አስሮ አላንቀሳቅስ ያለው የኢኮኖሚ ጫናው ነው በሚከተለው የጦርነት ፖሊሲ የተነሳ ከ5-8 ትሪሊዮን ብር ለጦር መሣሪያ መግዣና ጦርነት ማካሄጃ የዋለ ሲሆን በዚህ ያላበቀው የአብይ አህመድ መንግሥት የውጭ እዳና የአገር ውስጥ የኑሮ ውድነት አጣብቂኝ ውስጥ ከተውታል። የውጭ እዳውን ለማስታገስ የአገሪቱን አንጡረ ሀብቶችና የውስጥ ጉዳይ ፖሊሲዋን ለዓለም አቀፉ የገንዘብ ድርጅት በማከራያት ብድር ማግኘቱ አይዘነጋም። ብድሩ ደግሞ ውሎ ሳያድር በራሱ በብልጽግናው ስርዓት ላይ የተጠመደ ፈንጂ ሲሆንበት በኢትዮጵያ ሕዝብ ላይ ደግሞ በእሳት ላይ ቤንዚን ሆኖበታል። የገንዘብን የመግዛት አቅም በማዳከም የአገሪቱን ሕዝብ የመግዛት አቅም ከባድ ፈተና ላይ የጣለው የአብይ አህመድ ስሑት የኢኮኖሚ አጠቃቀም አሁን ደግሞ አበዳሪዎቹ ዓለም ባንክና የዓለም አቀፉ ገንዘብ ድርጅት ብሔራዊ ባንክን እየተበደር ካታራቁተው የሚል ትዕዛዝ አውርደውበታል። የብልጽግናው ሊቀመንበር በአንድ የፓርላማ ንግግራቸው ላይ ከዓለም ባንክና ከአይምኤፍ መበደር ማለት ከእናት ጓዳ መበደር ነው ሲሉ መናገራቸው አይዘነጋም። የወዲድ ብልጽግናው ሊቀመንበር የእናት ጓዳ ናቸው ብለው የጠሯቸው ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ግን የገንዘብ አወጣጡ ጤናማ አይደለም ተቋማትንም አክስረዋል ሲሉ ከብድሩ በፊትም ሆነ ካበደሩት በኋላ ክትትልና ቁጥጥር አብዝተውበታል። በቅርቡ የራሳቸውን ኦዲተር ቀጥረው ብሔራዊ ባንክ የደረሰበትን ኪሳራ ሲያስጠኑም ከ10 ቢሊዮን ብር በላይ ከስሯል ሲሉ የብልጽግናው ሊቀመንበር ገንዘብ አባካኝነት አጋልጠዋል። ይህን የአበዳሪዎች መመሪያና ትእዛዝ ተከትሎ መንግሥት ከእንግዲህ በኋላ ወጪዎቹን በራሱ አቅም ለመሸፈን ቁርጠኛ አቋም ይዟል። አዳዲስ የልማት ጥያቄዎችን ለመመለስ ገቢውን ለማሳደግ የሞት የሽረት ትግል ያደርጋል እንጂ ከብሔራዊ ባንክ የሚበደርበት ሁኔታ አብቅቷል ሲሉ አቶ አህመድ ሽዴ ተናግረዋል። ይህ የአቶ አህመድ ሽዴ ንግግር ብልጽግና ወዶ ሳይሆን ተገዶ የወሰነው መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። እንደ ጣና ቴሌቪዥን ምንጮች ገለጻ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት የብልጽግናውን ስርዓት ባስፈረሙት አስገዳጅ ስምምነት ላይ የብሔራዊ ባንክን ካዝና ደጋግሞ እንዳይሰበር የሚከለክል ነው ብለዋል። ይህን ተከትሎም የብልጽግናው አገዛዝ በ2018 ስጋቶች ናቸው ብሎ የለያቸው ሶስት መስኮች መኖራቸውን ተናግረዋል። የምርጫው ሁኔታ ከኤርትራ ጋር ይጀምራል የሚባለው ጦርነትና ከምንም በላይ የኑሮ ውድነቱን ተከትሎ የሚፈጠር የከተማ ቀውስ ለብልጽግናው ሥርዓት ፈታኝ ሁኔታዎች መሆናቸውን በስጋት ትንተናው መገምገሙን ነው ምንጮቻችን የተናገሩት። በዚህ የተነሳም ብልጽግናው የኢኮኖሚ ቀውስን በቀዳሚ ስጋትነት ያስቀምጠው ሲሆን፣ በተለይም የኑሮ ውድነትን ተከትሎ በከተሞች የአመፅ ስጋት እንዳንዣበበበት በግምገማ ሰነዱ ላይ አስፍሮታል። ስጋቱን የከፋ የሚያደርገው ደግሞ መተማመኛ የሚሆነው የጸጥታ መዋቅሩም የመላው ሕዝብ ስጋት ተጋሪ መሆኑ ነው የሚሉት ምንጮቻችን፣ በብልጽግናው ስርዓት ዘንድ የቀውስ ማብረጃ እንዲሆነው የወሰዳቸው ሁለት የእሳት ማጥፊያ ስልቶቹ ደግሞ ለጸጥታ መዋቅሩ ደሞዝ መጨመርና ብር ማተመን እንደሆነ ገልጸዋል። ሆኖም ሁለቱም ስልቶቹ ችግሩን ያባብሱት ካልሆነ በስተቀር መፍትሄ ሊያመጡ እንደማይችሉ የኢኮኖሚ ተንታኞች በተደጋጋሚ ሲናገሩ ይደመጣሉ። በደንባራ በቅሎ ቃጭል ተጨምሮ እንዲሉ ብልጽግና በዓለም ዙሪያ ከሚገኙ አበዳሪዎች እየዞረ በአራጣ ጭምር ተበድሮ ጨርሷል። በዚህ የተነሳም የገቢ ማሳደጊያ መፍትሄ ብሎ የወሰደው ብር ማተምና የግብር ጭማሪ ማድረግን ነው። እነዚህ እውነቶች ደግሞ የችግሩን ስፋት የሚያባብሱት ከመሆናቸውም በላይ በእሳት ላይ ቤንዚን እንደ ማርከፍከፍ የሚቆጠሩ ናቸው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ ለዛሬ ሰኔ 5 ቀን 2017 ዓ.ም ለቀን የያዝናቸው ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። በምሽቱ የዜና እወጃችን እስከምንገናኝ ደህና ቆዩ።